ይህ ነቢየ እግዚአብሔር ቅዱስ ኢሳይያስ ግን ሲጽፍ በእርሱ ቁስል እኛ ተፈወስን ይላል። ኃላፊ አድርጎ ነው ደሞ የሚናገረው በማን ቁስል ተሚተ ኢሳይያስ ምዕራፍ ሀምሳ ሦስት ከቁጥር አንድ ጀምራችሁ ያለውን ብንም አንብቡት፣ እዩት ኢሳይያስ ህዝብ ሲከፋ አልታዘዝ ሲል ትርፉ በጭለማ መዋጥ ነው። የሚያስደነግጠውና የሚያስፈራው ግን ብርሃን በወጣበት ዘመንም ጭለማን መምረት ከባድ ነገር ነው። ከባድ ነገር በጣም ፀሐይ እያለ ጭለማ ካልሆነ የሚል ስለንሆን አለው። ሰው አጥፍቶ ጠፊ ማለት ይሄ ነው። በነገራችን ላይ ራሱ የሚጠፋ ነው። ጭለማ ውስጥ ጭለማን ተገና አድርጎ ህይወቱ ነው ያጠፋል። እና ጭለማና የሞት ጥላ የተባሉትን አጫጭር ምሳሌዎች እያነሳን እናያለን። አንደኛ አንደኛ ጭለማና የሞት ጥላ የተባለው ክፋት ነው። ክፋት ምንድን ነው አልኳችሁ? የሰው ልጅ ክፉ ስራው ነው። እንዲህ ይላል፣ አብደረሰብ ጽልመተ ምነበረሃ እስመኮ መቷረ ዮሐንስ 3 20። የሰው ልጅ ከብርሃን ይልቅ ምንን መረጠ? ጭለማ። ለምን ስራው ክፉ ነውና እንዳይገለጥበት። እገሌ እኮ አድርገው እየተባለ ክፉ ስራው እና ይገለጥበት ምን ይመርጣል ማለት ነው። እንደው ትንሽ የሚባል ኃጢአት የለም በእውነቱ። ትንሽ እስከ ትልቅ ኃጢአት በጨለማ ውስጥ እኮ ነው የሚሰራው። ልብ ብላችሁ ተመልከቱ። የሚቀጣ ማን ነው? ማን ነው? እግዚአብሔር ነው። እሱን ጭለማ ይገርድ ነው? ይጋርደዋል? የማይጋርደውን አምላክ መደበቅ ማለት ከእኔ የምትደበቁ የማትደበቁ ምን አደርጋችኋለሁ አለው። አልፈልጣችሁ አልቆርጣችሁ፣ እርግጥ አልመለስ ካላችሁ ጥሩ ሰይፍ አለ፣ መንፈሳዊ ሰይፍ ማለት ነው። ያንን ማድረግ ይቻል ይሆናል። ነገር ግን ከሰው ማን እንዳያይ ነው፣ ከሰው ይልቅ ማን እንዳይመለከት ነው መጠንቀቅ። ዮሴፍ እኮ ያለው ይሄ ነው። ይህንን ነው የጲጥፋራ ሚስት ምንድን ነው ያለችው? ምንም የለም አሁን፣ ባለቤቴ የሉ፣ ደንገጡሮች የሉ፣ ባሮቻችን በሙሉ የሉ፣ እኔ እናንተ ብቻ ነን። የንጉስ ሚስት ልብ በሉ አያችሁ በቃ እናንተ ብቻ ነው። ናማ ፈቃዳችን እንፈጽም አለችው። አይ አላት፣ አይሆንም ባልሽ ላይ ይችላል፣ አገልጋዮችሽም ላይ ይችላሉ፣ ደንገጡሮችም ላይ ይችላሉ። ዋን መንደርሙ እንደኛ ዋቀጆ ደርጎ ለባ አርጉሊዛ ስ ሰው ላይ ይችላል። ሰው ስላለ እግዚአብሔር ላይ አይችልም ብሎ ማሰብ አይነት ውርደት ነው እ ይልልም የል አለችው። አረ እግዚአብሔር አለ ከሁሉ በላይ የሆነ በፍጹም አላት ክፉ ስራቸውን ፐርቼዘሮች አላችሁ እዚህ አካባቢ፣ ተማሪዎች ሳትሆኑ ተመረቃችሁ ፐርቼዘር የሆናችሁ የግዥ ባለሙያ አላችሁ እዛ አካባቢ። ኃላፊዎች ምን ይላሉ? ይባላል ትበላ እንደሆነ ብላ ታበላ እንደሆነ ብላል፣ ያለዚያ ሌላ ነገር ነው የሚከተለህ አይነት ነገር ይላል። የፊት ፋራ ሚስት የፐርቼዘር አለቆች አሉ በዚህ ዘመን፣ እንደፊት ፋራ ሚስት የሆነው ይህን ያልከውን ፈቃደ ስጋ ከኔ ጋር ካልፈጸም እጭሃነት ትያዛለህ ወደ እምትወርዳለህ። አሰበህ ማን ቅዱስ ዮሴፍ የስንት ዓመት ወጣት ነው? ት አፍላ ወት እግዚአብሔር ይታረቀን በእውነት ልጆቻችን፣ ወንድሞቻችን፣ እህቶቻችን እግዚአብሔር ይታረቃል። በወጣትነት ለካ ለእግዚአብሔር ልብ ይገዛል። ለካ ልብ ለእግዚአብሔር የመገዛት ፈቃድ አለው ነው ያችን ሰው በዚህ እድሜ አይከብድም አይከብድም። ቅዱስ ጊዮርጊስ ስሜው በሀያ ዓመት እኮ ያው ሁሉ ነገር ይሆን ከዚያ በኋላ ስድስት ዓመት ትከርማለህ ተባለ። ያው ሁሉ ነገር ተከሰተ። ከሀያ ስድስት ዓመት አላለፈውም ማለት ነው አያችሁ።

ሰይፍ ደመና ይደም ምን እኮ ነው ዛ ምር ብሎ ሲወጣ፣ ልብሱን ይዛ ከኋላ ቀደው ተመልከቱ። እሱ ሄደ ኋላ ሲጣራ፣ በደለኛ እሷ እንደሆነ ሰው እንኳን አወቀባት መጨረሻ ላይ። ነገር ግን ሰማይ ምን አይደረግ አይታረስ ንጉስ፣ አዎ የእሷ ተሰሚ ሆነ። ተመልከቱ። ስለዚህ ይህ ጨለማና የሞጠና የተባለው የሰው ልጅ ክፋት ነው። እግዚአብሔር አያየኝም ማለቱ ደግሞ የባሰ የክፋት ክፋት። ሁለተኛው ድንቁርና ነው፣ አለማወቅ አለማወቅ አለማወቅ ሁለተኛው ወላሉ ማራ

ሰማይን ምድርን ፍጥረታትን ሁሉ አንፃኤ ዓለማት ገባሬ ዓለማት ፈጣሬ ፍጡራን ልዑል እግዚአብሔርን ትቶ ከሰይጣን ቢጠጋ ለእግዚአብሔር የሚቀርብን የአምልኮ ስግደት ለሰይጣን የሚገብር ለድንጋይ ለጣዖት ለባዕድ አምላክ የሚገብር አለ። ስግደት አይነት አለ። የአምልኮ ስደት አለ። የጸጋ ስደት አለ። የጸጋ ስደት ለሚገባቸው ክብር ለሚገባቸው ክብር ስጡ ይላል አለ። ነገር ግን አለማወቅ ከእውቀት መራቅ ይህ ጭለማ የሞት ጥላ ተብሏል። ተውሏል ጭለማ የተባለው ድንቁርናው ነው። የሞት ጥላ ከሱ ጋር ተይዞ የሚመጣው ፈዳል እንዲህ ይላል በትንቢተ ሆሴዕ ምዕራፍ አራት ቁጥር ስድስት ላይ ህዝቤ እውቀት ከማጣት የተነሳ ጠፍቷል ምን ከማጣት ምን ከማጣት ምን አይነት እውቀት የኃጢአት እውቀት አይደለም የጽድቅ እውቀት የሞት እውቀት አይደለም የህይወት እውቀት የቸርነት እውቀት የስግብ ገበድ ነሳ ይሆን አዎ። እውቀት በማጣቱ ህዝብ ምን ሆነ? አዎ እንግዲህ እግዚአብሔርን እንደ አምላክነቱ አላከበሩትም፣ ይላል ቅዱስ ጳውሎስ። እግዚአብሔር እንደ እግዚአብሔርነቱ አላከበሩትም በሮሜ መልእክቱ ምዕራፍ አንድ ቁጥር ሀያ ጀምሮ ያለውን እግዚአብሔር ነ እግዚአብሔር ይቀጣቸዋል። እንደነዚህ አይነቶቹን ባንደኛው ቆሮንቶስ መልእክቱ ምዕራፍ አንድ ቁጥር ስምንት ምዕራፍ ስምንት ከቁጥር ሰባት ላይ አእምሯቸው ደካማ ነው እና ይረግሳሉ ብሎ ገልጾታል። አእምሯቸው ምንድን ነው እና ደካማ ደካማ ነው። አለማዊ እውቀትን መያዝ እኳ አይቸገርም። አብነቱን አጥና ሲባል ትምህርቱን አጥና ሲባል ትንሽ ከበደኝ ይላል። በፈረንሳይኛ ግን ፊልም ሳይ ነው የሚያድረው በምንኛ ወይ፣ ይሄ ነው ያላችሁ አንዱ ጭለማ የተባለው ጭለማ ውስጥ ነው። በቃ ብርሃን በሰረቀበት በወጣበት ዘመን እንኳን ጭለማ ካልሆነ አይሆነኝም የሚል አለ ማለት ነው። እግዚአብሔር ይጠብቅልን ሁላችንም ነው። አዎ፣ እናሳ ይሄን ትቶ የእግዚአብሔር ቸርነት ተስፋ ማድረግ የእርሱን ጣይ አሞት አይኖርም ከመሄድ እግዚአብሔር ይላል በመዝሙር 33 ቁጥር 8 ላይ እግዚአብሔር ጥዑም እንደሆነ ቀንሳችሁ እዩት። እግዚአብሔር ቸር ነው። ወዲ ዋቀዩ ማለከተ የቀደማ ብረጋ ናና ሰላም ቦድ

መንፈሳዊትን ስንቀምስ ፍቅር፣ አምላካዊትን ስንቀምስ እሴት፣ መንፈሳዊትን ስንቀምስ ቤተ ክርስቲያን ጠዋት ማታ መንግሥተ ሰማያት ቀርባለች እናንሳሉ ለምን እንደምትል ለምን ዘወትር እንደምትጮር ተመለሱ ልጆች የባካችሁ እያለች ለምን እንደምትጣራ ይገባናል። ሶስተኛው ሶስተኛው ቀቢጸ ተስፋ ነው። ጨለማ የሞት ጥላ የተባለው። በነገራችን ላይ ሁለት ምሳሌዎች አሉ። አንደኛው በማቴዎስ ወንጌል ምዕራፍ 26 ከቁጥር 75 ጀምሮ፣ ሁለተኛው ደግሞ የማቴዎስ ወንጌል እዚያው አጠገቡ ማለት ነው ምዕራፍ 27 ከቁጥር 5 ጀምሮ የቅዱስ ጴጥሮስና የይሁዳ ታሪክ አለ። ሁለቱም ክደዋል በክህደት ደረጃ ግን ማን ነው ይበልተው የሚባል ጴጥሮስን አይደለ ይሁዳ እኮ ሊያመልጣችሁ ይችላል ረቂቅ ነው ሀያል ነው አጥብቃችሁ የያዙት የሚያቀውን ተናግሯል አይደለ ቅዱስ ጴጥሮስ ግን ምን አለ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ በማቴዎስ ወንጌል ምዕራፍ 16 ላይ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው ያለ ይሄር ልጅ ክርስቶስ ነ ተቀዳሚ ተከታይ የለ ልጅ ክርስቶስ ኢየሱስ ብሎ ፈቃደ ሥጋ ፈቃደ ደም መብረ ሥጋ መብረ ደም ጥበበ ሥጋ ጥበበ ደም አይደለም የባሕሪ አባቴ ነው እንጂ አንተን አለት እልሃለው፣ ሮክ ማለት ነው። ስቶንና ሮክ እንግዲህ ለያያል አይደለም። ሮክ አለት ነህ እልሃለው፣ ወዲ በዛቲ ኮብ አሃንጻ ለቤተ ክርስቲያን፣ እንግዲህ አንተ አለት ነህ እያለው ማለት በስልጣነ ክህነት በፓትሪያርክ አመራር ስር ባለች አምልኮተ እግዚአብሔር የምትመራ አማናዊት ዘመዓለማዊት ቤተ ክርስቲያን በካይናት አለትነት ላይ ትመሰረታለች። ዋናው በወልድ ዋህድ አለትነት ላይ ከአድማስ አለት ይበልጥ በጠናው በእግዚአብሔር ላይ መሰረቷን የመሰረተች ሃይማኖት ማለት ነው። የሲኦል ደጆች አይበረታቱባትም ተብሎ የተመሰከረለት ባላገር ምናለ አላውቀውም

ይሁዳ ደግሞ ያቺ የሳንቲም ነገር የያዘችውና እሱም ደግሞ ያቺን ምቹ ሰዓት ሲፈልግ ቆይቶ ምን አደረገ? ጌታን አሳልፎ ሰጠ። ተመልከቱ። እርሱም ለምድራዊ ብዕል፣ ለብዕል ሰፋቂት በእሾቅ የተመሰሉ ማለት ነው። ባሪያ ነው። ለምን ለምን አለ? ለተሸነፈለት ነገር ሁሉ ባሪያ ነው። ሰው በሲጋራ ሱስ ከተሸነፈ የሲጋራ ባሪያ ነው። በመጠጥ ሱስ ከተሸነፈ የምን ባሪያ ነው? ለተሸነፈ ይሁዳ የፍቅረ ነዋይ ባሪያ ነው ማለት ነው። ዎ የጽዋት ሁሉ መሰረቷ መነሻዋ አክረኖ አይነት ገንዘብን መውደብ ሰው ገንዘብን ሲወድ እዚብሔርን ይረሳል። ገንዘብ አምራቁ ሲሆኑ ከገንዘቦች ገንዘብ ሰው ሊፈጥሮሉ የሚችል ይመስለዋል። አንዳንዴ አርቆ አያሰባታም። የድሆች በጣሪ የሆነ ይመስለዋል። ሊባላላአይደን እንደ በተረምዶኳ ዎ እንደዚህ አለ። በመጨረሻ ግን ቅዱስ ጴጥሮስ የነስሐ እንባ ስቅ ብሎ አለቀሰ። እንደኛ ትልቅ ሰው ነው፣ ግን እንደኛ ልቡ አመፀኛ አይደለም። ሁላችሁንም እያልኩ አይደለም፣ ደግ ልብ ያላችሁ እንዳላችሁ እናውቃለን። ነገር ግን ይቻለን ልቧ ጨክማል። ክርስቶስ መሐሪ እንደሆነ እያወቀች እንኳን መመለስ አትፈልግም። ሰይጣን ግደለ ይንትላለች፣ ይቀርልሻል ይቀርልሽ መስሎሽ በሰው እጅ በዓለም እጅ ከመውደቅ በማን እጅ መውደቅ ይሻላል? በእግዚአብሔር። ለምን ይምህራና። አያችሁ ቅዱስ ዳዊት ተጠይቆ ነበር እኮ፣ በረሃብ በኩናት በእግዚአብሔር እጅ ከመውደቅ የትኛው ይሻልሃል ተባለ። መሞት ሞታል፣ የትኛው ይሻልሃል ሲባል በእግዚአብሔር እጅ መጣል ይሻለኛል የሚመረጠውን ነገር ማወቅ ጥሩ ነው ቅዱስ ጴጥሮስ አነባ እንባውን እንማርበት ብዙም ጊዜ ዶሮ ሳይጮህ ሶስት ጊዜ ካደው እንዲ እንዲ እኛም ጥፋቱን እንጂ ንስሐውን አውለተን ስላልነገር ናቸው ነው ንስሐ ማለት እኮ ዳግም መወለጃ ነች ዳግም መወለጃ ነች ከወደቅንበት የምንነሳባት ነች ተሰብርንበት የምንጠገልባት ነች። አያችው ቅዱስ ጴጥሮስን ከካህዲነት ወደ ቅዱስነት አምጥታለች። አያችው ንስሐ ለመግባት ደግሞ ካህዲውን በካህዲነቱ እንደ ይሁዳ ታጸናዋለች ማለት ነው። ይሁዳ ደግሞ ተስፋ መረጠ ንጹህ ለማሳለፍ የሰጠው ነበት እያለው አለ የሸጠበትንም ገብዘብ በትኖ ለእነርሱ መልሶ እንዲህ ሲሉት በቤተ መቅደስ በትኖ ሄደ፣ ታንቆ ሞተ። ጥፋቱ የት ጋ ነው? ተስፋ መቁረጥ አትሉ? ጥፋቱ የት ጋ ነው? ስለዚህ ጨለማ የወጥ ላይ የተባለው ዋናው ንሳን ተስፋ ማድረግ ትቶ ምንም ተስፋ መቁረጥን ገንዘብ ማድረግ አራተኛው አምልኮተ ባይል ነው። ጣዖት ማምለክ በአምልኮተ ጣዖት እግዚአብሔር እንዳስቀኑት ሲናገር አምላክ ባልሆነው አስቀኑ በምናምንቲዎቻቸው ይላል። በምናቸው በምናምንቲዎቻቸው አስቀኑ ማለት ጣዖትን በማምለክ እኮ ማለት ነው። ሳይለንት ብታደርጉት ጥሩ ነው። አያችሁ በማይረባ ነገር አስቀኑኝ። እኔም ህዝብ ባልሆነ ህዝብ አስቀናቸዋለሁ። ምን በረከት፣ ረድኤት፣ ህይወት ለሌለው ህዝብ አሳምት የሰጣቸዋለሁ ርኅራይንም አያውቀው አሳምት የሰጣቸዋለሁ ይላል። በዚያ ከመሆን ይፈት በኦሪዘ ሰዓት ምዕራፍ ሰላሳ ሁለት ቁጥር ሀያ አንድ ጀምሮ በግልጽ

አስደናቂ ብርሃን የተባለችውን አንድ ሶስት ነጥብ ብቻ ቶሎ ቶሎ አይተን አበቃለሁ። አንደኛው ድህነተ ስጋ ድህነተ ነፍስ ነው። ስጋ የበላ ደሜን የጠጣ የዘላለም ሕይወት ሰው ግን ስድስት ቁጥር ይታወቃል ሥጋዬን የበላ ደሜን የሚጠጣ ይዘና ሕይወት ሞተ ስጋ ሞተ ነፍስ፣ ከሞተ ስጋ ከሞተ ነፍስ ነፍሱ ማለት በሥጋዬ ሞትም ሳይሆን ለክብር ትነሳለች፣ የክብር ትንሳኤ ትነሳለች። ነፍስም ወደ ሲኦል ከመጣል ወደ ገሃነመ እሳት ከመጣል ከሞት ሞት ትድናለች ነው። ይህንን በዚህ መልክ ነው የሚያስረዳን። ሁለተኛው ልጅነት ነች። አስደናቂ ብርሃን የተባለችው ባሪያ ከመባል ልጅነት መግባል ብርሃን ነው። ባሪያ መባል ጨለማ ነው። ልጅ መባል ብርሃን ነው። አዎ ወለለሰተው ፍዎ ባቦም ሥልጣን ነው ብሎ እግዚአብሔር ሆነ ለተቀበሉት፣ ምዕራፍ አንድ ቁጥር አስራ ሁለት ለዮሐንስ ወንጌል ለተቀበሉት እርሱ ላመኑት አምላክ የፈጣሪ ላሉ አምላክ ወልድ አምላክ ላሉት የልጅነት ስልጣንን ሰጣቸው በማለት ያስረዳናል። ስለዚህ አስደናቂ ብርሃን የተባለችው የትኛው ናት? ልጅነት ወሉ እንጂ አዎ፣ እየተከታተለችው ከሆነ ማለት ነው። ሶስተኛው ዘላዓለማዊ ርስት ነው። አዎ ሁሉ ዘያአምን ከነ ክርስቶስ ወቶን እግዚአብሔር እግዚአብሔር የከበር መስል ወወቶ ይመስለት አብሔር ክርስቶስ ኢየሱስ የአቤ ባህሪ ልጅ መሆኑን የሚያምን እግዚአብሔር ከእርሱ ጋር ይኖራል፣ እርሱ ከእግዚአብሔር ጋር ይኖራል ለዘላለም ዘላለም። በዚህ እምነት የጸና ሰው አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አስራ አምስት ላይ በግልጽ ተቀምጧል በግልጽ ተቀምጧል። ስለዚህ ስለዚህ ከጨለማ ወደ ብርሃን ከሞትና ወደ ዘላ አለማዊ ህይወት ልንመለስ ሰዎችንም ልንመለስ ይገባናል። ስለዚህ ሁላችንም ትክክለኛው ህይወት የትኛው እንደሆነ ሀጢያት እንደሆነ በሰራው በሰራው አጅሬም አይጠግብም ገርሎን እንኳን አይረካም። በነገራችን ላይ አዎ፣ ከእግዚአብሔር ለይቶንም አይረካም። ስለዚህ እኛ ደግሞ ልናውቅበት ልንነቃበት ይገባናል። አዎ፣ አምላካችንን ከሁሉ አስበልጠን። እግዚአብሔር ለማን እግዚአብሔርን ለማን መስጠት እንችላለን? በምን መለወጥ እንችላለን? በምን አይደለም። ይህ ነው እንግዲህ፣ በጨለማ የሚኖር ህዝብ ታላቅ ብርሃንን አየ፣ በጨለማ በሞት ጥላ ውስጥ ለሚኖሩት አስደናቂ ብርሃን ወጣላቸው ያለው ነው። ይህንን ነው ያስተማርን፣ የመከረን፣ የገሰሰን የቅዱሳን አባቶቻችን አምላክ በወሉ ጊዜ አብሔር አብሔር ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ የኔ አቅሜ ናት